ይገርባቸዋል። መስጊድ ጅናዛ እንዳይሰገድ ተደርጓል። ተወጥቷል ተመስጊድ ጅናዛ እኛም መዲናም ደርሰናል። አልሐምዱሊላህ መካም አይተናል። ጅናዛ ይሰገድ ያለ እኛ ለገሄድ ያለ ግን ጅናዛ ተመስጊድ ወጥቷል። ሶስት መስጊድ ለቀናል። አንድ ፍቅር የሚያቀሩ ተሻምር ሶይ ሀን እዚህ የወጡ ሸንዲሳ ደም የሚባሉ ሼህ ሰላሳ ሁለት ሆኖ ተደራይተው ሱ ቢያወራ ሲሉ ሊታፈኑ ሲሉ ተጎረቤት የነበሩ የሸኾቹ ገዳፊዎች በሙሉ በሙሉ የሚረዷቸው አዲስ ነው። ከዚህ የሄዱት ገና አምስት ዓመታቸው ነው። ሊገሏቸው አፍነው ሰላሳ ሁለት ነው ላይ ይዘው ሰው ነው ያዲያ ናቸው እንደ ገና። አሁን ደግሞ እድር በባህላችን መዋዋላችን መቀባበሪያችንን አሁን ሊያፈርሱብን ሲሉ እድር ዳኞች ሆነው ሁለት ጊዜ ታሰሩ። አንዴ አምስት ቀን ታሰሩ፣ ተለቀቁ። ቅሬታ ተመጣ ተባለ፣ የሆነውን አላውቅም። ተለቀቁ። መልሰው ደግሞ እንዲዛ ሲያደርጉ ድንኳናቸውን፣ ቅሬያቸውን፣ ድንጎራቸውን ለብቻቸው አድርገው ሁለተኛ ታሰሩ። እንደገና ደግሞ ተለቀቁ። እኛ ተገለን ሶስት መስጊድ ለቀን ስንት ኪሎ ሜትር ኳስ ሜዳው በላይ የሚባለው የውሃ ታንከሩ ካለበት በላይ እዛ ኮሚቴ ያልያዘው መስጊድ ነበር። እኒህ ሸህ አድርገን እዛ ስንት ሀገር ሄጆ ነው የምንሰግደው ጁማ ሆነ ረመዷንም ሆነ እሳቸው ጋር ነው። ከዛ ስንመጣ ድንጋይ እየተወረወረብን ነው፣ እና አላበዛባቸውም። አሰላሙ አለይኩም ወራህመቱላሂ ለምሳሌ ሙኻሊፍ ጋር ከእናንተ እርሶት ለምሳሌ ፈትዋ ይሰጣሉ። ከእርሶት በተቃራኒ የሚያስብ አንድ ዓሊም ጋር ሙናቃሻ ከተደረገ በኋላ ለኡማው የሚተላለፈው አንድ ጥያቄ ነው። ምክንያቱም በአንዲት መስአላ ምክንያት ኡማው እየተባላ ስለሆነ በመፈለን የጎዳና ላይ ኢፍጣር እርሶት አንድ ሲሉ ሼክ ፉላን አንድ ሲል ሼክ ፉላን እውነት ኒዛም አለው። ስለዚህ ዑለማ ምክር ቤቱ ዳሩል ፈትዋ ያቋቋመው ቢሮ ምን እየሰራ ነው?

ይህን የሚቀራበትን ግንባታ አለመገንባት ወድቋል። አሁን የቀረው ማህበረሰባችን ታዳጊ ሁሉ ቀራጢስ በሆኑ ክትቦች ላይ ታች ወድቆ ቀርቷል። ኢዘን ምን ሆኗል? ተክፊሪ ይሆኗል። የሚገርማችሁ የሚገርማቸው አቋም አይቶ የሚከፍር ማህበረሰብ ተፈልፍሏል። ፈመሰለን አረንጓዴ ሻል ለብሶ ካዩ ሁክም መስጠት፣ ሱሪው አጥሮ ከሆነ ሩበማ ሁክም መስጠት

ሰራው ደበይና ተጽዕኖ በጣም ግርም የሚል ነው። የሀቂቃ ስለምናነው እንደምንከተለው ይሄ ነገር ምንድን ነው ብሎ ጥያቄ ውስጥ እንድንገባ የሚያደርግ ነገር ማለት ነው። አንድ ትልቅ ሸህ ነበሩ፣ በሻህሰን ይባላሉ። ዋናው ጉዳይ እሳቸው መውሊድ ያወጣል። በወረዳው ውስጥ መውሊድ የሚያዋጣ ቀበሌ ካለ ያ ቀበሌ በህግ ይጠይቃል ተብሎ ተደንግቋል በማን በዑለማ ምክር ቤት እና በመጅልስ እኛ ጋር ዑለማ ምክር ቤት እና መጅሊስ ልዩነት መኖሩም አይታወቅም ተደባልቀው በአንድ ላይ ነው የሚሰሩ ማንኛው እንደወሰነው ማንኛው እንደሚያስፈስመው እንኳ አይታወቅም በአንድ ላይ የራሳቸውን መጅሊሶች ዑለማ ምክር ቤት የሚባሉትን ራሳቸው ናቸው የፈጠሩት እንደውም እዛው መጅሊስ ውስጥ ዑለማ ምክር ቤት የተመረጠ አለ መጅሊስም ሆኖ የሚሰራል እዛው እዛው አንድ ቦታ ላይ ማለት ነው አንዱ ሰው ገብቷቸዋል እንደገና መልሶ የመስጅድ ኢማም ሆኖ የሚያገለግል ማለት ነው። ስለዚህ እዛ ውስጥ የተሰራው ደባይ ቀላል አይደለም። ለምሳሌ ያው ወደ ምርጫ ቦርድ እንዳገባ ብሎች ብላችሁኛል። እዛም ገባ ብያ አንድ ትንሽ ምነካን ነገር አለ። አሁን ላይ ምርጫው እኛ ወረዳ ላይ አልቋል። ኦልሬዲ አልቆ ተፈጽሟል። እዚህ ላይ ስልጠና ምናምን ሊባል ይችላል። እንዴት ብትሉኝ፣ መታወቂያ ታድሏል። ያ መታወቂያ፣ ይህ መታወቂያ ያልያዘ ሰው እምርጫው አይሳተፍም ተብሎ ማለት ነው። ግን ወደ ምርጫው በምንሄድበት ወደ መታወቂያው እንኳን እስኪ ለመምረጥ እንኳን መብት ብናገኝ በለን ብንጠይቅ፣ አንተ የሱፍያ ቃና አለ ስለዚህ አንተ አትሰጥም እየተባለ የታገደበት ተጨባጭ ሁኔታ ከእኔ ጀምረዋል። እኔ ራሴ ጠይቄ አንተ ሱፍያ አይደለ እንዴት ለአንተ እንዴት ይሰጣል የሚል መርስ ነው የተሰጠኝ። እንደውም አንዱ ከመስጂድ ውስጥ ተሰድቼ ወደ ገጠር ይሻላል መሻይኮቹ ትሰደጉ ክብራቸው ሲዋረድ ዑለማዎቹ ያሳለፉት የአተራቸው ልክ ርካሽ ሲደረግ በዛ ብሽቀት ይሄን እየሰማሁ መስጂድ ውስጥ ይሄን ፈትዋ እየሰማሁኝ መቀመጥ ስለመረርኝ ወደ ገጠር መጥቼ እየከሰኩ ነው ያለው። ስለዚህ ለምንድን ነው ይሄን ያደረግኩት? እኔ ብቻ አይደለሁም ተደብድበው የተገደሉ ስላሉ በመርዝ የሞቱት ሶስት ሰዎች ናቸው። ጠር ሰላሳ ያግዘኛል አካባቢ ይመስለኛል ሻሰን የሚባሉት ሼህ ናቸው። ትልቅ ሼህ ተቅዬ ናቸው ሙሽተሂድ በጣም ሌሊት እንቅልፍ የማያዩ ከተማ መተው እንኳን አንድ ቀን አይናቸውን ገልጠው ማያት የማይችሉ ከዚህ ውጭ የማይገለጡ ሰው ናቸውና እሳቸው መውሊድ ስለዋጡ ብቻ መርዝ ወጡ ላይ ተደርጎ ከሁለት መቶ በላይ በህክምና እየተረዳ ይሄዳል እንደገና ሶስት ሰው እሳቸው ጋራ ማለት ነው የሞተ ይህን አይነት ተጽዕኖ የተደረገበት ወረዳ ቢኖር ያ ነው እዛ ውስጥ ላይ በአስፋልት አይደለም መስጂድ ውስጥ አሁን እዛ አንድ ወንድማችን ሲል ነበር እንዳይሰግድ የተከለከል። መስጂድ አይደለም እንድናሰግድ እንድናሰግድ ሳይሆን እንዳንሰግድ ተቀልቅለናል እያለ ነበር። የእኛ ደግሞ መስጂድ ገብተን ውዱእ ማድረግ እንኳን እንደማንችል አድርጎ ስለዚህ፣ ይህን አይነት ተጽዕኖ እያለ ዑለማ ምክር ቤት መቼ መረጥ ነው ነው? እስቲ መስመርቱን ይዞ የመጣ ቢሆን እንኳን ይሻላል። ስለዚህ እራሳቸው አስገብተው ቁጭ ያደረጉትን እዛ ያ ክስቴል ያ ቦቴል የኔ ጋር የሚስማማለ እሱ ይቀመጥ በዝ ብለው የብቻቸው መድረሳ ውስጥ ውስጥ ለምሳሌ ያህል በሰሞኑ ምርጫውን ከየቀበሌው ሰው አስቀምጠው ሂደህ እንዲህ አይነት ሰው ብቻ ነው የምትሰጠው መታወቂያው ተብሎ አራት አራት መቶ ብር ተከፍሏቸው አንዳንድ ብርድ ልብስ ተሰሰጠው ይሄዷል። ይሄ ደግሞ በምሳክርትነት የተደገፈ ነው። ዝም ብላ ብርድ ልብሱን ተቀብሎ አራት መቶ ብሩን ተቀብሎ የሄደ አካል እናቃለን። ያ ከየት መጣ ሲባል ከመስጅዱ ይወጣ ነው። እመስጅድ ውስጥ ኢማሙ ያልተባረሩም የሚል ነገር ሰማል። እኛ መስጅድ አሁን ትልቅ መስጅዶች አሉት፣ ሁለት መስጅዶች ናቸው። ከሁለቶቹ መስጅዶች ሸህ ኢብራሂም የሚባሉት የተለኛው መስጅድ ኢማም ነበሩ። እንግዲህ አስቡት፣ አምስት በተስር ያስተዳድራሉ። እስቲል እስካሁን ድረስ ዘበኝነት ተቀጥረው እንደሆነ አላውቅም። አንድ የሚያድሩበት ሱቅ አለ እዛ እያደሩ ትንሽ ትንሽ ደመወዝ ያገኙ ይመስለኛል፣ ያበተሰባቸውን የሚቀልቡበት። ምክንያቱም ተገጠር ወደ ከተማ የመጡት ምናልባት እሳቸው ለምነው ነበር ያመጧቸው። ለማዎቹ ለምነው ባካቸው፣ አስግዱን፣ አንቱ ዓሊም ነው በዕልሞ የተሻለ እውቀት አለውና አንቱ ብታስገዱም ብለው መጡ። ተገጠር ያላቸውን ነገር አንጥራቸውን አሟጠው ወደ ከተማ ሲገቡ አሁን አንተ አታስፈልግም ብለው አስፈነጥሯቸው፣ አሁን ላይ ዘበኝነት ተቀጥረው እየሰሩ። እንደዚህ አይነት ትርኢት የሚሰራበት አይዲያ፣ እንዴት አይነት ምርጫ ነው የሚካሄደው? ይህ ታይስተካከል። ዑለማ ምክር ቤት የሚባለው በራሱ እንደ ሐቂቃ፣ እኔ ተገጠር ነው የመጣው እናራሽ የተስተካከለ አማርኛ ላንናገር ይችላል። ለሐቂቃ፣ ይሄ ዑለማ ምክር ቤት የሚባለው ቀልድና ጨዋታ ነው። ይሄ ሃይማኖታችንም ዲናችንም ስልጣኔ የሚባለው ተቁርአን የመጣ የመነጨ መሆኑን እንኳን ሊያሳውቅ የሚችል ዑለማ መቀመጥ አለብን። አብዛኛው ተላይ አብዛኛው ተላይ የምንመለከተው እኛ አለባበስ ወይም ስጋ ሊሆን ይችላል። የምንመለከተው ይህ የዑለማ ምክር ቤት ደግሞ አእምሮ እና ቅንጭላት ወይም ደግሞ ዒልም እውቀት ያስፈልገዋል። በእውቀት የታነጸ ይቀመጥ ከላይ። ይህን ለማስቀመጥ ደግሞ የምማለት መፍረስ አለበት። ካልፈረሰ ፈጽሞ አያገለግልም። ይህን አይነት ደባይ እየደረሰብን ደባይ ግን ምን ሆናችሁ ብሎ የጠየቀን የለም። ወደ ህግ አንጠጋ ህግ ሊያዳምጠን አይችልም። ምክንያቱም ስሩ ስሩ እየሄዱ ገብታቸው የተሻለ ነገር በተሻለ ፖለቲ ማለት ቋንቋ የሚነግሩት ሰው ይስራሉ። እኛ እንዴት አድርገን እንናገር? እንደ ሀቂቃ በገጠር አካባቢ ያሉ ዑለማዎች ይልም አላቸው፣ እውቀት አላቸው። ግን ይህን ልዩነት እንኳን በደንብ ማወቃቸው ምክንያቱ ተኮትኩተው ያደጉት ሰውን በማክበር ሰውን በማለት ለሰው ተዋበዕ በማድረግ ይህ ነው ያሳደጋቸው። ቅራአት ስንቀራ እያንዳንዳችሁ ታውቃላችሁ። አንድ ሰው የሼኹ ግንባር ላይ ምን ጎዳኔስ አለ ብለህ ብትጠይቀው አንድ የሚመልስ ዑለማ የለም። አሁን ላይ ግን በጣም አይና አውጣ የሆነ ምን ድፍረት ብቻ የተሞላ ከቲክቶክ በወሰደው እውቀቱ ብቻ ዑለማዎችን የሚሳደብ ልጆች ፈጥራችሁብናል። የፈጠራችሁብን እነማናችሁ? ዑለማ ምክር ቤት ያንን አስቀመጠ፣ ባዲሞቹ ተቀምጠው ግን እንዴት አድርገን ነው እኛ የሆን ዑለማ ምክር ቤት አለ ብለን ተማምነን ወደ ምርጫ የምንገባው? መጀመሪያ ያ ይፍረስ። አዲስ አበባ ላይ በተደረገው የመግባቢያ አጀንዳ አለ። በዛ ወ ያ ይስደቅ በዛ በኩል፣ አሁን ምርጫው ቢካሄድ አህለ ወሰላ እንቀበላለን። ሁላችንም ወደዛ ጉዳይ እንገባለን። እኛ አሁን ያለቀ ምርጫ እንደገና አሁን ምርጫ አለ ብለን ወደ ምርጫ እንደገና እንገባለን ብላችሁ እንዳታስቡ። አልቋል። እዛ ላይ ጨርሷል። መታወቂያ ተሰጥቶ አሁን ማን ማን እንደሚመድ አልቆለታል። ወደ ሰዓት ማስገባት የሚችሉት እነማን ናቸው? መታወቂያ የደረሳቸው ብቻ ሰዎች ናቸው። መታወቂያ እሺ፣ እኛም ሱፍያ ነን እንያዝ ብንል አትይዙ እኛ